የጉጂ ምዕራብ ጉጂ ቦረና ሊበን ዞኖች ሀገረ ስብከት አጭር ሪፖርት እንዳቀርብ ስለተፈቀደልኝ በታላቅ ምስጋና አመሰግናለሁ። ሀገረ ስብከታችን የሚገኘው በሶማሌና በኬንያ ድንበር ከአዲስ አበባ ስድስት ኪሎ ሜትር ርቀት ላይ በነገሌ ቦረና ከተማ የሚገኝ ሲሆን የሚመራውም የጉጂ ምዕራብ ጉጂ ቦረና ሊበንና ምዕራብ አርሲ ዞኖች ሀገረ ስብከት ሊቀ የቅዱስ ሲኖዶስ አባል በሆኑት በጸሎትና በትግሥት በተተና በተመሰከረላቸው በወንጌላዊ ሊቀ ጳጳስ በብፁዕ አባታችን አቡነ ዜና ማርቆስ የሚመራ ነው። የብፁዕ አባታችን አቡነ ዘና ማርቆስ ሐዋርያዊ ጉዞ በተመለከተ ሐምሌ 7 ቀን 2016 ዓመተ ምሕረት ባዶላ ደብረ ብርሃን ቅድስት ቤተክርስቲያን፣ ቅድስት ሥላሴ ቤተክርስቲያን ሐምሌ 19 2016 ዓመተ ምሕረት በቦሬ ደብረገነት ቅድስት ማርያም በመገኘት በአፋን ኦሮሞና በአማርኛ ትምህርተ ወንጌል ሰጠዋን፣ ጸሎተ ምዳን አድርሰዋን፣ አባታዊ ራኪም ሰጠዋን። ነሐሴ 5 ቀን 2016 ዓመተ ምሕረት ባዶላ ደብረ ሳሌም መድኃኔዓለም ቤተክርስቲያን የመሬት ጉዳይ ተያይዞ ተነስቶ የነበረውን ከጉጂ አባጋዳዎች እና የመንግስት ባለድርሻ አገራት ጋር ውይይት በማድረግ በሰላማዊ መንገድ ችግሩ እንዲፈታ አድርገው ቤተክርስቲያኑም እንዲከበር አድርገዋል። ነሐሴ 24 ቀን እስከ 26 ዓመተ ነሐሴ 24 እስከ 26 2016 ዓመተ ባዶላ ወዩ ከተማ በመገኘት በአድባራት በሚገኙ አድባራት በመገኘት ለዘመናዊ ትምህርት ቤት ግንባታ ባሕረ ጥምቀትና ማክበሪያ ለቤተ መጻሕፍት አገልግሎት የሚሰጥ ቤት ለሚሰራው መሰረት ድንጋይ ባርከው አስቀምጠዋል። በሻኪሶ ደብረገነት ቅዱስ ሚካኤል ቤተክርስቲያን የተሰራውን አዲስ ዘመናዊ ትምህርት ቤት ባርከው በለቱ ለተገኙትም ይመናንም ወንጌላዊና አባታዊ ቡራኬ ሰጠዋል። ታይሳስ 6 ቀን 2017 ዓ ም በጓኑንጓ አማረኖ ቅዱስ ኪዳነ ምሕረት ቤተ ክርስቲያን ገዳም ተገኝተው በባለ ንግሡ ላይ የተገኙት ለተገኙት ምእመናን አባታዊ ወንጌልና አባታዊ ቡራኬ ሰጥተዋል። በጓንጓ ከተማ ለሚገነባው አዲስ እግዚአብሔር አብ ቤተ ክርስቲያን መሰረት ድንጋይ አስቀምጠዋል። በእለቱም ለአንድ መቶ ሰላሳ አራት የአብነት ተማሪዎች የዲቁና ማዕረግ ለአስራ አንድ ዲያቆናት የቅስና ማዕረግ ሰጠዋል። ከጥር አስር እስከ ጥር አስራ አምስት ባዶላ ባዶላ ወዩ በሻኪሶ በነገሌ ከተማ እስከ እግዚአብሔር አብር ድረስ በበዓሉ ላይ ተገኝተው አባታዊ ትምህርት፣ አባታዊ ቡራኬና ወንጌል ሰጥተው ምእመናኑን ባርከዋል። ከተለያዩ መንፈሳዊ ማኅበራትና የሰንበት ትምህርት ቤቶች አንድነት ጉባኤ ጋራ በመወያየት ውይይት በማድረግ አባታዊ መመሪያ ሰጥተዋል። የካቲት ሁለት ቀን ሁለት ሺህ አስራ ስድስት ዓመተ ምሕረት የሀገር ስብከቱ መንበረ ጵጵስና በዘመናዊ ግንባታ ተገንብቶ የተጠናቀቀውን ብፁዕ አቡነ ገሪማ የጌዴኦ ቡርጂ አማሮ ሀገረ ስብከት ሊቀ ጳጳስና፣ የጠቅላይ ቤተ ክህነት ተወካዮች፣ የኢትዮጵያ የሚዲያ ስርጭት ባለሙያዎች፣ የምዕራብ አርሲ የሀገረ ስብከት ልኡካኖች፣ የሀገረ ስብከቱ ሰራተኞች፣ የወረዳ ቤተ ክህነት ሰራተኞች፣ የገዳማት አድባራት፣ አጥቢያ ቤተ ክርስቲያናት አስተዳዳሪዎች፣ የመንግስት አካላት፣ የሰበካ መንፈሳዊ ጉባኤያት በተገኙበት መንበረ ጵጵስናው በመባረክ ተመርቆ አገልግሎት እንዲሰጥ አድርገዋል። የካቲት ሶስት ቀን በምስራቅ ቦረና ማረሚያ ቤት በመገኘት ታራሚዎችን በማዝናናትና ትምህርተ ወንጌል በመስጠት የንባብና የጸሎት መጻሕፍት እንዲሁም ስ የአንገት ማተብ አድርገውላቸዋል። የካቲት መጋቢት 27 ቀን 2017 ዓ.ም በጫሞላ ደብረ ደብረ ቀራኒው መዳሊያን ቤተ ክርስቲያን ሰኔ 12 ቀን 2017 ዓመተ ምሕረት በሀያዲማ ደብረ ወርቅ ኪዳነ ምሕረት ቤተ ክርስቲያን በባሉ ላይ ተገኝተው አስተምረዋን፣ ባርከዋን አባታዊ ቡራኬና መመሪያም ሰጥተዋል። የሰበካ ጉባኤ የሰበካ መንፈሳዊ ጉባኤን በተመለከተ ለብዙ ዓመታት በአንድ ሰበካ ጉባኤ እየተመሩ የነበሩትን አድባራት ራሳቸውን ችለው አዲስ ሰበካ ጉባኤ እንዲመረጥ እንዲመረጥና በራሳቸው እንዲተዳደሩ በብዙ አባታችን በተሰጠው መመሪያ መሰረት በሰበካ ማደራጃው ክፍል ሁሉም ሰበካ ጉባኤ በራሳቸውን ችለው እንዲመረጡ ተደርገዋል። እንዲሁም በበጀት ዓመቱ በሀገረ ስብከቱ ስር የሚገኙ ገዳማት፣ አድባራት፣ አጥቢያ ቤተ ክርስቲያናት የሰበካ ጉባኤ አገልግሎት ዘመናቸውን የጨረሱትን በሰላማዊ መንገድ በማውረድ በምትካቸው በአስራ አምስት አብያተ ክርስቲያናት አዲስ የሰበካ ጉባኤ ምርጫ ተካሂዶ ምርጫውም ጸድቆ ስራ በመስራት ላይ ይገኛሉ። ስብከተ ወንጌልን በተመለከተ በሀገረ ስብከቱ ስር በሚገኙ አጥቢያ ቤተ ክርስቲያናት በአማርኛ ማረኛ እና በአፋን ኦሮሞ ለሀምሳ ሁለት ጊዜያት በተደረገው የስብከተ ወንጌል ጉባኤያት በውጤቱም አንድ ሺህ አንድ መቶ ሀያ አምስት ወገኖቻችን ከሌላ እምነት ወደ እናት ቅድስት ቤተ ክርስቲያን ተመልሰው የስላሴ ልጅነት አግኝተዋል። እንዲሁም በማህበረ ቅዱሳን እንዲሁም በነገሌ ማህበረ ቅዱሳን ማይክል እና በከተማው የሰንበት ትምህርት ቤት አንድነት ማህበር ማህበር በምስራቅ ቦረና ማረሚያ ቤት በመገኘት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓተ ትምህርትን በማስተማር በብፁዕነታቸው አባታዊ ፈቃድና መመሪያ ሰጭነት አምሳ አንድ የህግ ታራሚዎች የአማንያን ተጠምቀው የስላሴ ልጅነት አግኝተዋል። በድምሩ በዚህ ዓመት በእኛም ሀገረ ስብከት ገቢ ያደረግናቸው አንድ ሺ አንድ መቶ ሰባ አምስት የአማንያን የስላሴ ልጅነት አግኝተዋል። የሰንበት ትምህርት ቤትን በተመለከተ በሁሉም አጥቢያ ወጥ የሆነ ትምህርት እንዲሰጥ ተደርጓል። መልካም አስተዳደርን በተመለከተ ከአጥቢያና ከወረዳ ቤተክርስቲያን የሚመጡትን ባለጉዳዮች አገልግሎት ለመቀነስ በማህበራዊ ሚዲያና ማስተባበሪያ በመጠቀምና በመንፈሳዊ ምግባር በማስተናገድ በምንሰጣቸው አገልግሎት የሚቀርቡ አቤታዎች አብዛኞቹ ውሳኔ አግኝተዋል። ልማትን ወይም የመሬት ይዞታን በተመለከተ በብፁዕ አባታችን በሳል አመራር ሰጭነት ባዶላ ከተማ የስድስቱ አድባራት ባሕረ ጥምቀት የይዞታ ማረጋገጫ እንዲ ከመንግስት እንዲሰጥ አድርገዋል። በሻኪሶ ከተማ የወረዳ ቤተ ክህነት ጽህፈት ቤት የይዞታ ማረጋገጫ ከሻኪሶ ከተማ አስተዳደር እንዲሰጥ ተደርጓል። የሀረቀለሎ ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን ከሀገረ ስብከቱ ጋር በመሆን ከከተማው የመንግስት አካላት ጋር በተደረገው ግንኙነትና ውይይት ለሁለተኛ ቤተ ክርስቲያን ማሰራ የሚሆን መሬት አስራ ሶስት ሺህ ሰባት መቶ ሰባ አምስት ካሬ ሜትር ከይዞታ ማረጋገጫ ጋር ተረክበናል። የሀገረ ስብከቱ ስር የሚገኙ ዘመናዊ ትምህርት ቤቶችም በመሰራት ላይ ይገኛሉ። የገንዘብ አጠባበቅን በተመለከተ በብፁዕ አባታችን በሳል አመራር ሰጭነት በታወቁ ባላትና አድባራት በየክብር ባሉ ልኡካንን በመላክ በተደረገው ቁጥጥር የገቢ ማሳደግና ወጪውና ገቢውን በትክክል እንዲሰራ ተደርጓል። የዘመኑን ገቢ በተመለከተ ከሐምሌ 1 ቀን 2016 ዓመተ ምሕረት እስከ ሰኔ 30 2017 ዓመተ ምሕረት የገባ ልማትን ጨምሮ የሀገረ ስብከቱ ድርሻ ከ20 13 ሚሊዮን 88 ሺ 89 ብር ከ54 ሳንቲም ለመንበረ ፓትራይክ ጠቅላይ ቤተ ክህነት ጽፈት ቤት 35 ድርሻ 4 ሚሊዮን 580 ሺ 831 ከ33 ሲሆን 2016 ዓመተ ምሕረት ጠቅላላ ገቢ ለጠቅላይ ቤተ ክህነት እያስገባ ነው። አብላጫ የተደረገው 911 ሺ 148 ከ16 ሳንቲም አብላጫ ገቢ ገቢ አድርገናል። በአጠቃላይ ይህንን ፐርሰንት ገቢ ያደረግንበትን ለጠቅላይ ቤተ ክህነት ገቢ ያደረግንበትን የባንክ ስሊፕ ለቅዱስ አባታችን ብፁዕ አባታችን አቡነ ዜና ማርቆስ እንዲያስረክቡልኝ ዝቅ ብዬ በአክብሮት ጠይቃለሁ። አመሰግናለሁ። ወስብሐት ለእግዚአብሔር።